ሰላም አለይኩም ወራህመቱላ ወበረካቱ ድና የተከበራችሁ የዚህነት ቤተሰቦች እንዴት ናችሁ? ዳና ናችሁ ወይ? አልሐምዱሊላ እኔ በጣም ዳና ነኝ። እናንተ እንዴት ናችሁ? ጤንነት አፍያ፣ ሁሉ ሰላም ከእኔ ጋር ሁሉ ሰላም ነው። ዩቱብ ቻናሌን ላይክና ሰብስክራብ ሼር እያደረጋችሁ ስለምታበረታቱኝ ምስጋናዬ ከልብ ነው። ጀዛኩም ላሁ ኸይራ ማለት ነው። ፈልገው ዛሬ የማሳያችሁ አንድ መቶ ሀያ አምስት ሺ ዘጠኝ መቶ ሀምሳ ብር ፈጄ የተወሰነ እቃ እና የተወሰነ አስቤዛ፣ አብዛሃኛውን ግን አልባሳት ነው አሳያችኋለሁ። በመጀመሪያ ይሄ ላሳያችሁ እና ከዛ ወደ አልባሳቱ እንገባለን። እዚጋ የምጀመርላችሁ ምን አለ መሰላችሁ፣ ሴኔጋል ብረት ድስት አለ። ሴኔጋል ብረት ድስት አንድ ዶሮ፣ ሁለት ዶሮ፣ ሁለት ዶሮ፣ ሶስት ዶሮ፣ ወይም ደግሞ አንድ በግ ተብሎ የሚጠራው ነው በተለምዶ ማለት ነው። እና የዚህ ዋጋ 3100 ብር 2100 ብር 1600 ብር ማለት ነው 1500 ብር ደግሞ ፌሮም ድጃ ነው ማለት ነው ከዛም ቀጠል የሾርባ ማጋ አለ ግማሽ ደርዘን የዚህ ዋጋ 1000 ብር ነው ማለት ነው እዚህ ጋር ደግሞ እንደምታዩት አገረኛ ሲኒ አለ አገረኛ ሲኒ 500 ብር ደርዘን ሹካ ደርዘን ማንኪያ ደግሞ 600 ብር በ300 ብር ሂሳብ የፈንዲሻ ሳህን 450 ብር ሁለት ሺህ አንድ መቶ ብር ኮምፕሌት የዋሃጆግ ነው ማለት ነው። እንዲሁም ደግሞ እዚህ ጋር እንደምታዩት ማሻላ ተባረክርህማን የሆነ ባለ አምስት ሴሪ የወጥ ሰሃን አለ ባለአምስት ሴሪ የወጥሳን 3500 ነበር ስንገዛው፣ የምታውቁት አሁን ላይ 4000 ብር ሆኗል ማለት ነው። እዚ ጋ ደግሞ ቡታ ጋዝ አለ 2300 ብር እና እናት መፍጫ 1600 ብር። እንዲሁም ደግሞ ሁለት አይነት ረከቦቶች አሉ። በጣም የሚያምር ማሻላ ተባረክ ረህማን የሆነ ረከቦት አለ። ዲም ላይት አይደለም ግን፣ እንዲሁ ሲታይ የሚያምር ማሻአላ የሆነ ረከቦት ነው። የዚህ ዋጋ 3500 ብር ነው። 2700 ብር ደግሞ የጥበብ ረከቦት ነው። እነዚህ ሴሪዎቹ ናቸው። ሴራሚክ ሲኒ አለ 2600 ብር ደርዘን ማለት ነው። ይሄ ደርዘን ነው 2600 ብር። እዚህ ጋር ደግሞ 1200 ብር ደግሞ የጥበብ ስኒ ነው ማለት ነው። ማሻአላ እንደምትወዱ ተስፋ አደርጋለሁ። ከወደዳችሁ ደግሞ ላይክ እና ሰብስክራይብ፣ ሼር በማድረግ እያበረታታችሁኝ። ከዛ የቱርክ ምንጣፍ 2 በ4 ትልልቆች የመጨረሻ የቱርክ ምንጣፍ ትልቅ የሚባለውን ነው የዚህ ዋጋ 7500 ብር ሒሳብ 15000 ብር ሁለቱን ገዝችላታለ የፈለኩት ሳሎኒ ትልቅ ስለሆነ ሁለቱም እንዲሆን ነው ብላኛለች እንዱም ደግሞ አንሶላ አለ ይሄ ለሜትር ከ50 የሚሆን አንሶላ የተገዘው 1700 ብር ነው ማለት ነው ከዛ መቀጠል ምን አለ ቴሌቪዥን አለ ያው እነዚህ እቃዎች ላይ ጭማሪ አለ ሆኖም ግን አሁንም አልহামዱሊላህ ነው የሚባለው እዚጋ ጋር አስራ ሰባት ሺህ አንድ መቶ ብር ነው የተከፈለበት። መቶ ብር ቀንሶልኛል። ሂሳቡ ግን የሚመጣው አስራ ሰባት ሺህ ስምንት መቶ ብር ነበር የሚመጣው ማለት ነው። ይሄ ደረሰኝ በስሟ የተቆረጠ እና የሁለት ዓመት ደግሞ ምን አለው ጋራንት አለው ማለት ነው። ማሻላ ተባረክ ረህማን። ይሄ ሙሉ እቃው የሚሆነው ስንት ነው? በቀጣይ የምንገዛው አሁን 3800 ብር ነው። ቀጣይ ማለት ነው። አሁን ግን ያረገልኝ ለእኔ 3700 ሰባት ብር ነው እዚጋ የጻፈው ዙሮ፣ ሂሳቡ የሚመጣው ቴሌቪዥኑ 14000 ብር ነው ማለት ነው። 32 ኢንች ቀለልና በቃ ለቤተሰብ ስጦታ የምትሆን ናት። መሻላ የገዛሁላት አጠቃላይ 17700 ብር ነው ማለት ነው። እንግዲህ ያላያችሁት ነገር እዚህ ላይ አይኖርም። ያው በርሚል አላት 320 ሊትር በርሚል። እነዚህ የድሮዎቹ ጠፍተዋል። ይሄ ቀይዞ ተቀምጦ ነው ጠፍተዋል። እነዛ ያኔ ብዙ የለም። ቢኖር ራሱ በጣም ዋጋው መሻላ ኦቨር ነክቷል። ዙሮ ይሄን የገዛሁላት 320 ሊትር ነው። ዋጋው ደግሞ 2600 ብር ነው። ብዙ አይተናነስም። ይሄ ቁመት አለው ያኛው ደግሞ ጎን አለው ልዩነቱ እዚህ ላይ ነው። በመቀጠል አስፔዛ አለን። እዛ ጋ እንደምታዩት 10 ኪሎ ዱቄት 950 ብር፣ 10 ኪሎ ካርቶን ቴምር 2050 ብር እንዲሁም ደግሞ ኦኬ ፓስታ አንድ ሺህ ስምንት መቶ ብር ሀያ ፍሬ ውስጡ ላይ ሙሉ ካርቶኑ ማለት ነው። ገብስ በሁለት መቶ ብር ሂሳብ እና ቡና በዘጠኝ መቶ ሀምሳ ብር ሂሳብ እጣና አንድ ኪሎ ስድስት ማለት ነው አምስት መቶ ሀምሳ ብር አጅ አምስት ኪሎ በሁለት መቶ ሰባ ብር ሂሳብ እና መኮሮኒ በመቶ ሀያ ብር አምስት ኪሎ አምስት ኪሎ ምስር ክክና አስር ኪሎ ደግሞ ምን አለ እዚህ ጋር ሱካር አለን ማለት ነው። ማሻላ በመቶ ሀምሳ ብር ሂሳብ እንግዲህ እነዚህ አልባሳት ማነው አስቤዛ እና አንዳንድ ነገሮች ናቸው፣ እዚህ ጋር ያያችኋቸው። አሁን ደግሞ አልባሳት እናያለን ማለት ነው። አሁን አልባሳቶቹ እናያለን። እናንተም ደግሞ ከወደዳችሁት ላይክ በማድረግ ሰብስክራይብ በማድረግ አብራችሁ ቆዩ። ቦታ ስላነሰኝ አልባሳቱን ወደ ጎን አድርጌው ነው ማለት ነው። ይሄን ይመስላል። አሁን ደግሞ የማሳያችሁ ለልጆች የሚሆን ለትልቅ ሰው የሚሆኑ ልብሶችን አዛኛለች። እሱን ነው የማሳያችሁ እዚህ ጋር እንደምታዩት ለአምስት አመት ህፃን ወንድ ልጅ የሚሆን ሁለት አይነት ቅያሬ ልብስ ብላኛለች ማለት ነው። በጣም ኳሊቲ የሆኑ ልብሶችን የገዛሁለት አንዱን በዚህ ያደረግኩለት ማለት ነው። እነዚህ ዋጋቸው ሰባት ሰባት መቶ ብር ነው። ይሄ ሰባት መቶ ብር ነው። እዚህም እንዲሁ ጂንሱ ሰባት መቶ ብር ነው ማለት ነው። አያችሁታ። ይሄን ይመስላል አላባሹ። ይሄኛው በሹራብ ነው ያደረግኩት። ይሄንን ደግሞ በሸሚዝ ነው ያደረግኩት። ይህንን ደግሞ አራት ከሀምሳ ነው የገዛሁት ማለት ነው። እዩት። በጣም ወፍራም ምኑ ኳሊቲ ነው መሻላ። ከዛ ምን አለችኝ ሁለት ቲሸርቶችን አለችኝ ማለት ነው። እነዚህ ሁለት ቅያሬ ቲሸርቶች ናቸው። እነዚህን 3300 ብር ሁለቱን 600 ብር ነው ማለት ነው የገዛኋቸው። ይሄ ሁለት ቅያሬ ልብስ የተገዛው ለወንድ ልጇ ነው ማለት ነው። ከዛ መቀጠል ለ10 አመት ወንድ ልጅ አለችኝ። ለ10 አመቱ ደግሞ ይሄን 600 ብር ገዛሁለት። እዩት። ይሄን 600 ብር ገዛሁለት። ምንድነው ይሄ? ሸሚዝ ነው 600 ብር። ከዛ እንደገና ደግሞ እዚህ ጋር 350 ብር ደግሞ ገዛሁለት፣ ቲሸርት ገዛሁለት ማለት ነው። በጣም ኳሊቲ ቆንጆ የሆነ ቲሸርት እዚህ ጋር ደግሞ ጂንስ ሱሪ ገዛሁለት። ይሄን የገዛሁለት ደግሞ 850 ብር ነው ማለት ነው። እሺ፣ ከዛ መቀጠል ምን አለ መሰላችሁ፣ ለዚሁ ለ5 ዓመቱ ልጅ የሚሆን ቆንጆ የጫማ በጣም ኦሪጂናል የሆነ ጫማ ነው። የዚህ ዋጋ ደግሞ 2ሺ ብር ነው ማለት ነው። ከዛ ምን አለ መሰላችሁ ለ11 ማን ነው ለ16 ለ15 አመት፣ ለ10 ነው። ወንዶቹ ከዛ 27 እና 25 ዓመት አሉ ማለት ነው። እዚህ ጋር እንደምታዩት ይሄ 6 ከ ነው። የዚህ ዋጋ 650 ብር ሂሳብ ነው። ከዛ ቲሸርት ደግሞ እነዚህን አደረኩላቸው። የዚህ ዋጋ ደግሞ ስንት ነው? 400 ብር ነው ማለት ነው። ለስንቱ 16 ዓመቱ ማለት ነው። ከዛ ጅንስ ሱሪ መቶ ብር የተለመደ ነው ጅንስ ሱሪ መቶ ብር ከዛ በመቀጠል ደግሞ ምን አለ መሰላችሁ ለ15 አመቱም እንደዛው ጅንስ ሱሪ 900 ብር ከዛ ደግሞ ምን አደረኩለት ቲሸርት አደረኩለት 400 ብር ይችን ተመሳሳይ ከ16 ዓመቱ ሊጋ ማለት ነው ከዛ ሸሚዝ ደግሞ ይሄን አደረኩለት እዚህ ዋጋ 650 ብር ነው ማለት ነው ለ25 እና ለ27 አመቱ ደግሞ ምን አደረኩላችሁ ሸሚዝ ማን ነው ቲሸርት ይሄን አደረኩላችሁ በጣም ኳሊቲ ቲሸርቶች ናቸው በጣም አሪፍ ነገር ናቸው የእነዚህ ዋጋ ደግሞ በ550 ብር ሂሳብ ነው። ጅንስ ሱሪ 900 ብር እና እዚ ጋር እንደምታዩት ይሄ ሸሚዝ አለ 650 ብር ነው ማለት ነው። ከዛ ለ25 አመቱ ደግሞ እንደዚሁ 25 እና 27 ናቸው ብያቸው የለ በጣም ቆንጂ የሆነ ጅንስ ሱሪ፣ ይሄ ጅንሱ ለየት ይላል፣ 1200 1300 የሚሸጥ ነው። ይሄንን 900 ብር እና ተመሳሳይ ከዚ ጋር ደግሞ እዚ ጋር ተመሳሳይ ይሄ ጋር ደግሞ ይሄንን 550 ብር፣ ከላይ ደግሞ አላባሽ 650 ብር ገዛሁኝ ማለት ነው። ከዛ ምናለች አለች ለወንድም ልጅ የምትሆን ለአራት ወር በቃ ነው አምስት ወር ብዬ እስከ ስድስት ወር ድረስ መለበስ የምትችል ጽድትና ፏ ያለች ለኢድ የምትሆን ቀሚስ ገዛሁላት ማለት ነው። የዚህ ዋጋ ሺ ሁለት መቶ ብር ነው ችን የገዛሁት በጣም ምታምር መሻላ ተባረክ ረህማን ተመችታኝ ያለች ሁኔት ለመናገር ይህንን የገዛው ሺ ሁለት መቶ ብር ነው ማለት ነው። ከዛ መቀጠል ምናለ ለ አራት አመት ሴት ልጅ አራት አመቷ ባለታይት ነው። የዚህ ዋጋ ሁለት ሺህ ብር ነው የገዛሁላት ማለት ነው መሻላ ከዛ ቢጃማ አለ ቢጃማ አልተሰፋም ራሳቸው በፈለጉት እንዳሰፉት ማለት ነው ስድስት መቶ ብር ስድስት መቶ ብር ሺህ ሁለት መቶ ብር የምኑ በጣም ቆንጂ አሪፍ የሆነ ጨርቅ ነው በነገራችን ላይ ሁለት ቢጃማዎችን ሺህ ሁለት መቶ ብር እና ሁለት ሻርፖች ደግሞ በአምስት ከሀምሳ ሂሳብ አምስት ከሀምሳ ሂሳብ በጣም የሚያማምሩ ቆንጂ የሆነ ሻርፖችን ገዝቻለሁ ማለት ነው። ላሳያችሁ፣ እዩት እንዴት እንደሚያማምሩ እነዚህን። ትልልቆች ናቸው አሪፍ መዘነጫ ናቸው። ይሄ ለዚህ አላባሽ ነው። ይሄኛው ደግሞ ለዚህ አላባሽ ነው 5551100 ብር ማለት ነው። በመቀጠል ሁለት ፍሬ ጃኬቶችን ብላኛለች። ሁለት ፍሬ ጃኬቶች ደግሞ እነዚህን ዘጠኝ ሺ ዘጠኝ መቶ ብር አድርጎልኝ ነው የገዛኋቸው ሁለቱን እነዚህን ይመስላሉ ማለት ነው። ከዛ ሶስት ፍሬ የእናቶች ሻርፓ አለ እዚህ ጋር እንደምታው ሶስት ሺፎንም አለን ማለት ነው። ፒንክ አለ ይሄ ከለር አለ። እነዚህ ደግሞ 300 ብር ሂሳብ ነው። በጣም የሚያማምሩና ኳሊቲ የሆኑ ሺፎኖች ናቸው። ሁላችሁም እንደምትወዷቸው ተስፋ አደርጋለሁ። አያቻ ይሄንን የገዛሁላት ደግሞ 300 ብር ሂሳብ ሶስት ሀባ ነው ማለት ነው። ከዛ አራት ሀባ ጥምጣሞች ብላኛለች። የተለያዩ ከለር ያላችሁ ጥምጣሞች ናቸው። እነዚህን አራከ 50 አራከ 50 50 አራት ከ50 አራት ጥምጣሞች አሉ ማለት ነው። እዚህ ጋር ደግሞ ሁለት ሀባ ምን አለ? ባለ ስድስት መቶ የነበረው በፊት አሁን ላይ ደግሞ ስምንት መቶ ብር የገባው ሽርጦች አሉ ማለት ነው። ማሻአላ ተባረክ ረህማን ሁላችሁም እንደምትወዱት ተስፋ አደርጋለሁ ተወደዳችሁ ደግሞ ላይክ እና ሰብስክራይብ ሼር እያረጋችሁ አበረታቱኝ ማለት ነው። ሰላም አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የዚህነት ቤተሰቦች እንዴት ናችሁ? ዳና ናቸው ወይ? አልሀምዱሊላህ እኔ በጣም ዳና ነኝ። ያው ዛሬ መርካቶ ውስጥ ነኝ ያለሁት። ማሻአላ እዛው ቦታው ነው ያለሁት። በጣም ቆንጆ የሆነ የማገዶ ቆጣቢ ምጣድ ነው የሚሄደው አንዱ ምጣድ ነው እንደምታዋቸው ሸክላ ያለላቸው ናቸው እነዚህ። ሸክላው የሚገጠመው በቤት ስለሆነ ማለት ነው። እዚህ ጋር እንደምታዋቸው ይሄ ጭስ ማውጫው ነው። ጭስ ማውጫ ነው ዋጋው ሶስት ሺ ስምንት መቶ ብር ነው። ሸክላ ካለው ስንት ነበር ጋሽትላ? አዎ ሸክላ ካለው ደግሞ አራት ሺ አንድ መቶ ብር ይሆናል ማለት ነው። ግን አብዛኛው መሄድ አለበት እንደዚህ ሸክላ የሌለው መሆን አለበት። ለምን መንገድ ላይ ሊሰበር ስለሚችል ኪሳራ ነው ማለት ነው። እና ይሄን የመሰለ ማሻላ የሆነ ማገዶ ቆጣቢ ምጣድ ነው። ሌሎች እንደዚህ የተወጣጠኑም አሉ። እንግዲህ ከወደዳችሁት ላይክ እና ሰብስክራይብ፣ ሼር እያረጋችሁ ማዘዝ ትችላላችሁ።